እንዳልክ አበባ ይዞ እንግዲህ ማንገድ ላይ ሄሉ ሲጠብቃት ነበር፣ አበባ ይዞ ማለት ነው። ግን የመጣች ይመስለኝ ቪዲዮ ላይ እንዳየው ከሆነ ጠብቋት፣ ጠብቋት እንግዲህ ከአቃተው በኋላ ይመስለኛል አበባን ጭፍልቅ አድርጎ፣ ጋይስ ጭፍልቅ አድርጎ ሄደዋል ማለት ነው፣ በመኪናው ማለት ነው። እኔ ውዶች ያን የሚላችሁ ምን ይሻላል ነው እንግዲህ፣ ምን ይሻላል እውነት ለመናገር በዚህ ሰዓት ይሄ ልጅ ከባድ ሁኔታ ውስጥ ነው ያለ ብዬ ነው ማስበው። በተለይ ማለት ነው ከያብ ስራ በላይ ማለት ነው፣ ከያብ በላይ ይሄ ልጅ እንደተጎዳ ነው የተሰማኝ ያለው ና በጣም ከባድ ነው። እውነት እንደዚህ ስታዩ ራሱ መረዳት ትችላላችሁ። ያሳዝናል። ሄዱዬን በጣም ታሳዝናለች። በእርግጥ ግን በብዙ ሰው ነው የተጎዳችው። ማልቀስ ነው ስራው፣ መረጋጋት የሚባል አታቅም። ለምን እንደሆነ ያላቅም አንዳንድ እኮ እናንተ አንድ ቀን ስናጠፋ ማለት ነው፣ ያ ቪዲዮ አይታ እንኳን አትመለስም። እና እኔ ምን እንደሚሆኑ አላውቅም። ለማን ነው የምንፈርደው? ለማን ነው የምናስረዳው? ጋይስ እውነት በጣም ነው አሳዘነኝ። በቃ ምን ልበላችሁ። በእርግጥ እኔ ብዙ ሁሉም ሰው ነው የሚያሳዝነኝ፣ ግን እኔ አላውቅም። በዚህ ሰዓት አመናችሁም አላመናችሁም እንዳልክ ነው የተጎዳ መቼም እኔ ለምን በዚህ ሰዓት መምጣት እንዳሰበ አላቅም። አንደኛ ይወት ጀምራለች። በእርግጥ ይሄ የሚቋጭ ይመስለኛል፣ ግን ያብ እንግዲህ አልለቅሽም፣ አልተውሽም፣ በጭራሽ አልተውሽም፣ ለመተው አይደለም የጀመርኩ እያለ ነው። እና ከባድ ነው ጋይስ። እቺ ልጅ እኔ በጫጭቋት ሊበሉ ነው ወይስ ምንድነው? ነው ምንድነው አላቅም። ባለፈው የምታስታውሱ ከሆነ ውዶቼ ወደ አዲስ አበባ ሂዳሉ እያለ ነበረ ታውቃላችሁ ወደ አዲስ አበባ ሄዳለሁ ማለት እንግዲህ እሷን ለማግኘት ነው ማለት ነው። እሷ ደግሞ በዚህ ሰዓት የምታገኝ አይመስለኝም። ማግኘት አትፈልግም። ለምን በእሷ ዙሪያ ያለው እንዳልክ አገኘች ማለት ደግሞ ሌላ ጣጣ ማለት ነው። ገባችሁ አይደለ? ዛሬም እንደሰማችሁ ነው። ባለፈው ቪዲዮዎች አለው ቤትሽ ነው አለ ሉል፣ ለምን ቤትሽ ይቀመጣል ያለ የነበረና አልፈርድበትም። ለምትወዱ ሰው ነው። በነገራችን ለምትቀኑበት አይደለም። የራሱ ጥፋት ቢሆን የራሱ ሕይወት ያበላሸው በገዛ እጁ ነው። ሽልነት ስላለበት ብዬ አስባለሁ። ያቢን ማለት ነው በጥንቃቄ ውሳን አሳውቆ እንደዚህ እንደዚህ የባለፈው ሕይወት ነው። ምንም አይመለከታትም፣ ግን ቢያሳውቃት አርብ ነው ብዬ አስባለሁ። እንደተናገረው አንቺን ሳሰሚ ሊጨርሽ ነበር አሳቤ ያላት ነበረና ዋጋ አስከፍለዋል ማለት ነው። እሱም እንግዲህ በዚህ ሰዓት እንደልክ በጣም ከባድ ሁኔታ ውስጥ ነው ያለው። እውነት በቃ ማለት የሰው ልጅ እንደዚህ አይታችሁ መረዳት ትችላላችሁ። ሄሉ ላይ መፍረድ አልችልም። በጀመራ ነው ተለያዩት። አሁን ደግሞ እንዲያልስ እንግዲህ ይመስለኛል፣ ሲያየት ይመስለኛል የወደደት በቃ ፍቅሩ እየጨመረው እየመጣ ይመስለኛል፣ ከእንደገና የገረሸበት ይመስለኛል። በእርግጥ ከሱ ጋር ጀማሪ ላይ ነው ያቆሙትና በጣም ያሳዝናል። ቪዲዮ ገብታችሁ ማየት ትችላላችሁ። እሱ ራሱ ነው ስቶሪ ላይ ለቀቀ። ዩቱብ ማለት ነው፣ ቲክቶክ ላይ አይደለም። በነገራችን ላይ ቲክቶክ ላይ ሰርች አድርጌ እንደውም የለም። ከትላንቱ ወደ እየሰራ ቪዲዮ ነው እና በጣም ከባድ ነው። ለምን በዚህ ሰዓት መምጣት እንዳስፈለገ እሱ ራሱ ለእኔ ገርሞኛል ጋይዝ፣ እንጂ አላቅም። በጀመረ ከብዙ ሴቶች ሲሰራ ነበር፣ ከእሷ ጋር ከተለየ በኋላ አሁን ደግሞ መምጣቱ ምን አላቅም። ሄሉም እንግዲህ ከያፍጋን እሷ እንደጨረሰች ነው። እሱ ግን የጨረሰ አይመስለኝም። በቀላሉ የሚተዋት አይመስለኝም። ግን በዚህ ሰዓት የሚያሳስበው ይህ እንዳልክ ነው። እውነት በጣም ወንድ ልጅ እንደኛ አይደለም። በነገራችን ላይ እኛ እናለክሳለን፣ አልቅሰን፣ ደብሮን፣ ታመን ልንድን እንችላለን። ሆዳን ላንድን እንችላለን። ግን ነገሮቹን ቀስ በቀስ ከውስጣችን ባይወጣም ይወጣለናል ማለት ነው። ግን ወንዶች እንደዛ አይደሉም። በጣም ነው የሚሰበሩት። በትንሽ ነገር ነው ወንድ ልጅ ስራ ከሌለው ድብር ውስጥ ይገባል፣ ጭንቀት ውስጥ ይገባል። በቃ መጥፎ ባህሪ ነው የሚያመጡት። ና ይህ እንዳልክ ነገር የሚያሳስበው ይሄ ነው። አስቡት። ማለት ቪዲዮ ላይ እንዳየው ከሆነ በቃ ጠብቋ ጠብቋ ተናዶ መኪና ይዞ ነው ሄደ ማለት አበባ ዛ ጥሎ በመኪና ጨፍልቆ ምናምን ማለት ነው፣ ተራምዶበት ማለት ነው በመኪና ያሳዝናል ግን፣ እግዚአብሔር ሁናችሁ እኔ ለሄሉዬ እኔ ለሁላችሁ ነው ጸሎት የማደርገው። እግዚአብሔር እርዳቸው። እውነት በዚህ ሰዓት ከእንዳልክ በላይ የታመመ የተጎዳ ያለ አይመስለኝም። አይዞ ወንድም፣ እግዚአብሔር አለ ነው።